ራጉግን ይሄ ወረራ የማን ነው የህወሓት ነው አደለ ይሄ ወረራ የሻዕቢያ የህወሓት አለመዘመን መደንዘዝና የማይጠረቃ እንብርት አልባ የሆነ የደም ከረጢት ማለት ሰው ከባሩድ ሱስ ይዞት ከታንክ ሱስ ይዞት ከደም ሱስ ይዞት ትውልድን ዋጋ ከማስከፈል ሱስ ይዞት እንዲህ እንደ ክብ ጭፈራ ደም ያዙ ያሰክረዋል። ማለት ጮሆ መውጣት ያለበት ከትግራይ ፖለቲካ ላይ ህወሓት የሚባል አጋንንት ነው እስከዛሬ ስትፈረካክሰው ሰው የተወሰኑ መፈጸም ያለበትን ነገር ሳትፈጽም ስትቀር ስትሸራርፈው የፕሪቶሪያ ስምምነት ተኩሱ ተከፍቶ ሙሉ በሙሉ እንዲፈርስ አደጋ ላይ የሚጥሉትን ተግባራት ስትፈጽም ነበር የቆየችው። እኔ የሚገርመኝ ነገር ህወሓት ግዛቴ ይመለስ ስላለች፣ ግዛቴ ይመለስ ብላ ግን የሰው ግዛት ትወራለች። ሻዕቢያን ማስወገድ መወገድም ስላለበት ምክንያቱም ከዚህ በላይ መቀጠል አንችልማ በዘመቻ አስመራ ከኤርትራ ጋርም አይደለም ውጊያ፣ ከራሱ ከኢሳያስ ጋር ህወሓት የመዘዘችውን ጉራዴ ወደ ሰገባው የምትመልሰው አይቀጡ ቅጣት ተቀታ እንደሚሆን ግን አረጋግጥላችኋለሁ። በደንብ ማለት ነው። ሰላም ጤና ይስጥልን። ወደ ዮሃንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ወይ? አለን አለን ኛ ዮሃንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን አሁን አይ ክስተቶችን፣ ቀጠና እውነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ ያገዘናል እና እሱ እንድታደረጉልን ጠይቄ ነው የምጀምረው። ዛሬ በጣም በርካታ ጉዳዮችን ነው የምናነሳው። ዘመቻ ወደ አስመራ ወሳኙ ምዕራፍ ተጀምሯል። እሱን በጣም በስፋት የምንመለከተው ነው የሚሆነው። የህወሓትን ወረራና አይቀጦ ቅጣት ለመቀጣት መንደርደርን የምንመለከተው ነው የሚሆነው። እች ቪዲዮ ለተለያዩ የቴሌግራም ግሩፖች ሼር ብታረጉልንም የበለጠ እንደሰፋ ስለሚያገዘን እሱ እንድታረጉልን ጠይቄ ነው የምጀምረው። እንግዲህ እንደምታውቁት ህወሓት የምትባል አጋንንት ከትግራይ የፖለቲካ ሜዳ ላይ ጮሃ የምትወጣበትን ምዕራፍ የከፈተች ይመስላል። ሻዕቢያ የሚባል ጋኔልም ከምስራቅ አፍሪካ ፖለቲካ ላይ ጮሆ መውጣት ያለበት ጊዜ ደርሷል። እነዚህ ሁለት መጥፎ ትውልድ የበሉ ተስፋ የበሉ የማይጠቅሙ ቡድኖች ከምስራቅ አፍሪካ ፖለቲካ ላይ ታሪክ ሆኖ የሚቀሩበትን የሚፋቁበትን ምዕራፍ ጀምረውታል። እንደምታውቁት ህወሓት ወደ አፋር ክልል ገብታ ጥቃት ፈጽማለች። ወደ አፋር ክልል ገብታ የፈጸመችውን ጥቃት ደግሞ የክልሉ ሰላምና ጸጥታ ዘርፍ ቢሎ የጸጥታና ሰላም ምናምን ቢሮ ኃላፊ የሆኑ ሰው ብርጋዴር ጀነራል ተክላይ ኪዳንህ የሚባለው ግለሰብ ለቢቢሲ ባደረጉት ቃለ ምልልስ ክደዋል። በዚህ አንገረምም፣ ይሄ የህወሓት መልኳም። በዚህ አንደነቅም፣ ይሄ የህወሓት ትክክለኛ ማንነቷ ነው ትክክለኛ ማንነቷ ነው። አጥፍቶ መካድ፣ በድሎ መካድ ይሄ የህወሓት ማንነቷ ነው። ግን በጣም ብዙዎቻችን መነጋገር ያለብን አንድ ጉዳይ አለ። አሁን በምስሉ ላይ እንደምታዩት ዓለም አቀፍ ሚዲያዎችም እየዘገቡት ነው፣ ጉዳዩን የህወሓትን አፋር ክልል ጥቃት መፈጸም ዓለም አቀፍ ሚዲያዎችም እየዘገቡት ነው። ኋላ ላይ ይሉሽን በሰማሽ ገበያ ባልወጣሽ እንዳንባባል ካሁኑ እያንዳንዱን እንቅስቃሴ እንዲህ ዓለም ሲያ በጣም መልካም ነው፣ ምክንያቱም ህወሓት የህወሓት እርምጃዎችና ነጭ ወያኔዎች ምን ያህል ተዛምዶ እንዳላቸው ብዙዎቻችን ስለምናውቀው ማለት ነው። ነጭ ወያኔዎች ከህወሓት ጋር ያላቸውን ተዛምዶ የምናውቀው ነው። ከሰሞኑ ህወሓት ወደ አፋር ክልል ካደረገችው ጥቃት ቀደም ብሎ የአውሮፓ ህብረት አባል ሀገራት እነ ኖርዌይን ጨምሮ የፌዴራል መንግስቱና ህወሓት ይነጋገሩ ነገር ግን ከምርጫ በፊት የሚል ስላቅ መሰል መግለጫ ሲያወጡ በማር የታሸ መርዝ ሲረጩ ተመልክተን ነበረ። አሁንም እንዲህ ዓለም አቀፍ ሚዲያዎች እየዘገቡት ነው። ህወሓቶች ቢክዱትም፣ ግን ይሄ ወረራ የማን ነው? የህወሓት ነው አይደል። ይሄ ወረራ የሻዕቢያ ነው። ኢሳያስ አፈወርቂ ግብጽ ሄዶ በመጣ በማግስቱ እንዲህ አይነት ነገር መፈጠሙና መፈጠሩ ተራ ግጥምጥሞሽ አይደለም። የአጋጣሚ ጉዳይ አይደለም። ማን እንዳዘዘ ማን እንዳሰመረ በግልጽ የሚታይ ነው። በነገራችን ላይ ስንል የነበረውን እርምጃ ነው እየወሰዱ ያሉት። ስናነሳ የነበረው ገና ጌታቸው ረዳ ከመነሳት ፊት ሻዕቢያ እየሰጠ ያለው ትዕዛዝ ተብሎ ሲነሱ የነበረው ጌታቸው ረዳን በትግል እንትን ማለት ከዛ ሌላ ሰማሾም ከዛ እውቀት መበጥበት ከዛ ወደ አፋር መዝመት ከዛ ወደ ወልቃይት መሄድ ምናምን፣ ይሄ የነበረ እቅዳቸው እና ይሄንን እንቅስቃሴ ጌታቸው ረዳን በፌስቡክ ገጻቸው ይሄ እንቅስቃሴ የሻዕቢያ ነው ብለዋል። የሻዕቢያ ነው ነው የሻዕቢያ መሆኑን የምታውቁት ደግሞ የትግራይ ህዝብ ምን እያለ ነው? ትናንትና የጀነራሎቹ የአንዳንዶቹ ጀነራሎቹ የህወሓት ጦር አዛዦችና ቤት ጭምር ተከቦ ነበር። አሁን በምስሎቹ ላይ እንደምታዩትም ህዝቡ ሰልፍ እየወጣ ነው። የተወሰኑ ቪዲዮዎችን ደግሞ አይተን እንመለስ። መራሕቲ ትግራይ አደው ጉበሩ፣ አደው ጉበሩ፣ አደው ጉበሩ፣ መራሕቲ ትግራይ አደው ጉበሩ አይፈልግም ህዝቡ ጦርነት አይፈልግም፣ ህዝቡ መላላክ አይፈልግም። በነገራችን ላይ ህወሓት ወደ አፋር ክልል ሓራ መሬት ላይ የከፈተችው ግጭትና ጦርነት አባት ልጁ ላይ ነው የሚተኩሰው። ሁለት ቦታ ሆነው ነው የሚታኮሱት። መሰረታዊ የሀሳብ ልዩነት ስላላቸው አይደለም። ለሻዕቢያ እንሞትም ያሉና ለሻዕቢያ መሞት አለባችሁ የሚሉ የህይወት ዘመን ለሻዕቢያ መገደድ የተዳሩና አይ ከሻዕቢያ ጋር እንሆንም ያሉ ወጣቶች ነው የሚገዳደሉት። ይህን የፈጠረው ማን ነው? የህወሓት አለመዘመን መደንዘዝና የማይጠረቃ እንብርት አልባ የሆነ የደም ከረጢት ማለት ሰው ከባሩድ ሱስ ይዞት ከታንክ ሱስ ይዞት ከደም ሱስ ይዞት ትውልድን ዋጋ ከማስከፈል ሱስ ይዞት እንዲህ እንደ ክብ ጭፈራ ደም ያዙ ያሰክረዋል። ከደደቢት እስከ ደደቢት ክብ ጭፈራቸው የሚታጀበው በደም ነው። ደርብ ደርብ የሚሉት በወጣት ስጋ መሆኑ በጣም በጣም በጣም ያማል። ራሳቸውን ይችላል። እራሳቸውን ችላችሁ ብትሞቱ እኮ እንደፈለጋችሁ። ምን አይነት ሰዎች እንደሆኑ ማለት ምን አይነት ጭንቅላት እንዳላቸው ማለት ጮሆ መውጣት ያለበት ከትግራይ ፖለቲካ ላይ ህውሃት የሚባል አጋንንት ነው። አያስፈልግም፣ አያስፈልግም፣ በቃ አያስፈልግም። የሚሰማውም ሻቢያ ነው። አሁን የትግራይ ወጣት የትግራይ ህዝብ አልዋጋም ሰላም ነው መፈልገው እያለ ሰልፍ እየወጣ ነው፣ እያያችሁት ነው ውጊ አልፈልግም እያለ ነው። ለትግራይ ህዝብ ደህንነት፣ ለትግራይ ህዝብ ዘለቄታ ጥቅም፣ ለትግራይ ህዝብ እድገት ማረጋገጥ ቢሆን ህወሓት የሚንቀሳቀሰው መስማት ያለበት የትግራይ ህዝብ ነው። ግን አይደለም፣ አለቃቸውን ሻቢያን ነው የሚሰሙት። አለቃቸውን ሻቢያን ነው የሚሰሙት። አሁን ሻቢያን ሰምተው ነው ይህን ሁሉ ነገር እያደረጉ ያሉት። አላማው አንድና አንድ ነው፣ የሻቢያን ፍላጎት ማስፈጸም፣ የሻቢያን ፕሮክሲ ማካሄድ። ስለዚህ ማንም ከናንተ ጋር አፋር ለአፋር አይሯሯጥም። ዘመቻ ወደ አስመራ ነው ማለት ነው። ዘመቻ ወደ አስመራ እንዴት እንደሆነ እናንሰዋለን። በነገራችን ላይ ይሄ ጦርነት አሁን ዋት የከፈተችው እንትን ኮንሲዌንስ አለው ውጤት አለው። ውጤቱ በሂደቱ የሚጀምር ውጤት መሆን ደግሞ ለየት ያደርገዋል። የዚህን ትናንትና የአፋር ክልል ኮሚኒኬሽንን በወጣው መግለጫ ከአፋር ክልል በወጣው መግለጫ ህወሓት የፕሪቶሪያን ስምምነት አፍርሷል ብሏል። በጣም ትክክል ከትላንት በስቲያ ይቅርታ ባወጣው መግለጫ በጣም ትክክል። ይሄ ምን ማለት ነው? ህወሓት እስከዛሬ የፕሪቶሪያን ስምምነት ስትሸራርፈው ስትሸራርፈው፣ ቀስ እያለች ነው ስትቦጠቡጦ የኖረችው። አሁን ግን የፕሪቶሪያ ስምምነት ዋነኛ በረከት የሆነው ምንድን ነው? ተኩስ ማቆም። የፕሪቶሪያ ስምምነት ዋነኛው ማገሩ ተኩስ ማቆም ነው። አሁን ህወሓ ተኩስ ከከፈተች ሙሉ በሙሉ የፕሪቶሪያ ስምምነት ፈረሰ ማለት ነው። እስከ ዛሬ ስትፈረካክሰው የተወሰነ መፈጸም ያለበትን ነገር ሳትፈጽም ስትቀር ስትሸራርፈው፣ የፕሪቶሪያ ስምምነት ተኩሱ ተከፍቶ ሙሉ በሙሉ እንዲፈርስ አደጋ ላይ የሚጥሉትን ተግባራት ስትፈጽም ነበር የቆየችው። አሁን በግልጥ ተኩሱ ከፍታለች። ይሄ ምንን ይናገራል? መፍረሱን ይናገራል ማለት ነው። አሁን ህወት ገባ አፋር ማለት ይከብደኛል። ሻዕቢያ ገባ አብሮ ገባ። ምክንያቱም ይሄ የሻዕቢያ ነው። አሁን ይሄ ወረራ የተፈጸመብን በሻዕቢያ ነው። እኔ የሚገርመኝ ነገር ህወሓት ግዛቴ መለስ ትላለች፣ ግዛቴ ይመለስ ብላ ግን የሰው ግዛት ትወራለች። አይጋጭም? ግዛቴ መለስልኝ ጥያቄ ግዛቴ መመለስ ነው። ግዛቴ እንትን ይበልልኝ ምናምን ምናምን የገዛቸውን ማሀይምነት የራሳቸው ጭንቅላታቸውን ገዝቶ የያዛቸውን የደምሱስ ምን አለ እንዲህ በተላቀቁት ያስቁኛል እኮ። እኛ አፋር ላይ አልተኮስንም። አንዳንዶቹ አክቲቪስቶቻቸው ደግሞ እኛ እኮ አፋር ህዝብ ላይ አለም ሀራ መሬት ያሉ ወንድሞቻችን ላይ ነው። አታፍሩም ይህን ስታወሩት? ራሱ የእናትን ልጅ ገለህ የሀገርን ልጅ ገለ፣ ወንድምን ገለ፣ የተኮስኩት እኮ ወደ እነሱ ነው ትላል። አይባልም አይባልም። መሰረታዊ የፖለቲካ ልዩነት እንኳን የላችሁም ለዚህ የሚያበቃ ይገርመኛል። እኮ እኔ ማለት እነዚህ ሰዎች ይገርመኛል። በቃ ፕሮፓጋንዳውም ነው የጠፋባቸው። የማይባል ነገር ነው የቀረ የሚሉት። አሁን ሻዕቢያ ካሰመረላቸው ነገር የቀራቸው የማን ነው? የታደሰ ወረደ ማውረድ ነው። ታደሰ ወረደን ማውረድ ነው። ታደሰ ወረደን እስካሁን እኔ ቪዲዮ እስከሰራሁበት ሰዓት ድረስ ምንም አላለም። ወይ ከነሱ ጋር አንደኛውን እንትን ብሏል ወይ በቃ ኒውትራል ሆኜ አያለው ብሏል ማለት ምን አይነት አቅጣጫ እየተከተለ እንደሆነ እንግዲህ ግራ ነው የሚገባው። አክቹዋሊ የካደውም ብርጋዴር ጀነራል ህወሓት እንደዛ አላደረገችም ብሎ የካደው ተክለ ኪዳንም እሱም የጊዜው አስተዳደሩ አባል ነው መቼስ የክልሉ ፀጥታ ቢሮ ኃላፊ የፀጥታ ዘርፍ ኃላፊ ምናምን ከሆነ ያው የጊዜያዊ አስተዳደሩ አካል ነው ማለት ነው። ስለዚህ የሰው የሚናገረው ንግግር የታደሰ ወረደን ሀሳብ ይደግፋል ማለት ነው። ስለዚህ ግን ይሄ ሁሉ ነገር ከሆነ ይሄ አቅጣጫ በነገራችን ላይ አንፈልግም፣ ጦርነት ሰላም ነው የምንፈልገው። ግን ህወሓት አሁን የጀመረችው አካሄድ የምንድንበት ነው ሻዕቢያና ህወሓትን ጠራርጎ ማጥፋት እኔ የኢትዮጵያ መንግስት ከነሱ ጋር እዚህ ተራራ ለተራራ እንትን ለእንትን ይሏራጣል የሚል እምነት የለኝም። በቃ ይሄ ለዘመናት የኖረ እየተንደባለለ እያረፈ እያረፈ የሚያምንን በሽታ ለማስተው ሻዕቢያና ህወሓት የሚባሉ ጋንግሪኖችን ለአንዴና ለመጨረሻ ጊዜ የሚቆርጣቸው ይመስለኛል። የአሳ ግማቱ ካናቱ ነው። ህወሓትን ካናቷ ነው፣ ከላይ ነው። ከላይ ያለው ማን ነው? ሻዕቢያ ነው። ስለዚህ የአሳው ግማቱ ያለበትን አናቱን ቆርጦ መጣል ሻዕቢያን ማስወገድ ነው። ሻዕቢያን ማስወገድ መወገድም ስላለበት፣ ምክንያቱም ከዚህ በላይ መቀጠል አንችልማ። እያረፈ እያረፈ ጊዜ የገዛ ወደ ጊዜ የመጣ እንደዚህ በትውልድ መካከል ጠብ እየፈጠረ ምናምን በውስጥ እንትን ምናምን እንትን ሲል ኖሯል። አሁን ግን አይመስለኝም። በዘመቻ አስመራ ከኤርትራ ጋርም አይደለም ውጊያ ከራሱ ከኢሳያስ ጋር ይህን ደግሞ ያውቃል። ለዛ ነው ዋሻ ቆፍሮ ዋሻ ለዋሻ የሚርመጠመጠው። ምን አይነት እንዴ እኔ ገርሙኛል። ማለት በሰውኛ አእምሮ ሊለካ የማይችል አይነት እኮ ጭካኔ ነው ያላቸው። ነች ሰዎች በሰውኛ አእምሮ ሊመዘን የማይችል ራሱ ወዳድነት። አንዲት ሀገር መተንፈሻ መፈለጓ ብቻዬን ልደግም እኳ አይደለም ተባብረን እንደግ፣ ተባብረን እንልማ፣ ተባብረን ከፍ እንበል የሚል ሐሳብ ይዛ መምጣቷ፣ በምን መለኪያ፣ በምን መስፈርት፣ በምን ዳኝነት ነው እንዲህ ጥናት አድርጎ የሚያመጣቸው? ግራ የገባው ነገር እኮ። ስለዚህ ኢትዮጵያ ይህንን ታሪካዊ ጠላቷን ከቀጠናው ላይ ሻዕቢያ የሚባልን አጋንንት ከምስራቅ አፍሪካ ፖለቲካ ላይ አስጨዋታ አስወጣዋለች። ማርክ ማዮርድ የጀመሩት መንገድ መሞቻቸውን ባይመርጡት ይሻላቸው ነበር ያንን መንገድ ባይከተሉት አዋጭ ነበር ግን ጀምረውታል ከጀመሩት ደግሞ ማስቀረት የሚቻልበት መንገድ የለም እያንዳንዱ የፖለቲካ እንቅስቃሴያቸው እያንዳንዱ መንገዳቸው ኢትዮጵያን ወደኋላ የሚጎትት ነው ኢትዮጵያ ወደ ተፈጥሯዊ ወሰኗ ትመልሳለች አሁን ይውላችሁ ህወሓት በቀጣይ አሁን ወደ አፋር እንትናላል ወደ ወልቃይት ይሄዳል የማይቀር ነገር ነው ለምን ወደ ወልቃይት ሄደው? የሚሄደው በሱዳን በኩልም ያለችውን መንገድ ማስከፈት ይፈልጋል። ወደዛ ደግሞ ቀላል አይሆንለትም። ሻዕቢያም አስቀድሞ የነገራቸው የነን ነው። እነሱ ወልቃይት ወልቃይት ወልቃይት ሲሉ ሻዕቢያ አስቀድሞ በአፋር ያለው የሆነ ዕቅድ አቅዶ ነው። ምክንያቱም የወልቃይቱን ብቻቸውን እንደማይችሉት ያውቃል፣ እንደሚከብዳቸው ያውቃል። በደንብ ነው የሚያውቁ ይሄኛውንም አይችሉትም። በነገራችን ላይ ያላቸው አቅም የተከፋፈለ ነው። የአፋሩንም አይችሉትም። የገዛ የትግራይ ወጣቶች ላይ ነው ጥይትና ባሩድ እያጩ ያሉት። አሁን በኤርትራ በኩል ያለው ክፍት ነው። የፈለጉትን ያስገባሉ፣ የፈለጉትን ያስወጣሉ፣ የፈለጉትን ያደርጋሉ። ስለዚህ አሁን ቀጣይ እንትን ለማስከፈት ወደ ወልቃየት መምጣታቸው አይቀርም። እሱ ቀላል አይሆንም። ስለዚህ ኢትዮጵያ በዛ ውጥረት ውስጥ መቀጠል ስለማትፈልግ እንግዲህ ከነዚህ ጋር አለያንስ የፈጠረው ፋኖም በቀጣይ ወደ ወልቃየት መምጣታቸውን ሲሰማ ምን እንደሚል ማየት ነው አይቀርም አይቀርም። አክቹዋሊ የፋኖ የሚባለውም ለአማራ ህዝብ ህልውናን የቆምኩት ይላል እንጂ ለእነሱ ህልውና እንደቆመ የሚታወቅም ለእነሱ ህልውና ስለቆመ እንደውም ኑኑ መጡ መጡ እያለ እያጫጫ የሚቀበላቸውን አይመስል እዛም አብሮ ካልዘመተም አንድ ነገር ነው። በእርግጥም ዘምተዋልም የተወሰኑች እንዳሉም ነው መረጃዎች ሲወጡ የነበረው። በአንድ ቀን ውሎ እንኳን እነኚህ ሰዎች የትግራይ ወጣቶች ላይ የፈጠሩትን ዳሜጅ ስናነሳ ነበር ግን ካስታወሳችሁ እኔ ከሳምንትም ከወርም በፊት ሳነሳ የነበረው ወደ ሀራ መሬት ያሉ ወጣቶች ላይ ይተኩሳሉ። በትግራይ ፖለቲካ ውስጥ ህወሓት ታድናለች፣ ህወሓት ታማልዳለች ካላሉ መኖርና መቀጠል አይቻልም። በትግራይ ውስጥ ለመኖር ህወሓት ህወሓት ማለት ያስፈልጋል። ስለዚህ መግደልም መተኮስም ስለሚጀምሩ የትግራይ ወጣቶች ሀራ መሬት ላይ የተደራጀ አደረጃጀትን መፍጠር ያስፈልጋቸዋል። እሱ ብቸኛው መዳኛና ማምለጫ መንገድ ነው። ከምን ከህወሓት አፎት ህወሓት የመዘዘችውን ጎራዴ ወደ ሰገባው የምትመልሰው አይቀጡ ቅጣት ተቀታ እንደሚሆን ግን አረጋግጥላቸዋለሁ በደንብ ማለት ነው። እያንዳንዱን አቅጣጫ ማየት ነው፣ እያንዳንዱን መንገድ መበርበር ነው። ሻዕቢያ ራሱ ሻዕቢያ ራሱ የጣም ዘላቂ ሰላማችንን የምናረጋግጥበት ነው። ካልዳነ ይሙት ብላለች ያቺ ሴትዮ። ሻዕቢያ ስለማይድን የኤርትራ ህዝብም ሰላሙን ያገኛል፣ የትግራይ ህዝብም ሰላሙን ያገኛል። ቀጠናው እንዳለ ነው፣ ሰላሙ ነው የሚያገኘው። እነዚህ ኃይሎች እንትን ካሉና እነኛ ኃይሎች ደግሞ የሚወገዱበትና ከፖለቲካ ሜዳው ላይ የሚጠፉበት ጊዜ አሁን ነው። በገዛ እጃቸው በገዛ መዳፋቸው በገዛ ፖለቲካል ድምር ስህተታቸው በገዛ አቅጣጫ ብልሽታቸው ይሄንን ጀምረውታል። እንግዲህ ማየት ነው መጨረሻቸው መጨረሻቸውን ማየት ነው። ካዱም አልካዱም ዓለም እያየው ነው። ሁሉንም አቅጣጫዎች እንግዲህ እንመለከተዋለን። ኢትዮጵያ ግን እንደ ልማዷ ማሸነፏ አይቀርም። ሰላም ነው የምንፈልገው እኛ፣ ሰላም ሰላም ሰላም ሰላም ነው የምንፈልገው። አሁንም ሰላምን አማራጫቸው ቢያደርጉ በጣም መልካም ነው። ፌዴራል መንግስቱም በጣም በርካታ ጉዳዮችን በሆደ ሰፊነትና በቻይነት ይዞ የሚሄደው ሰላምን ምርጫ አድርጎ ነው። ምክንያቱም እኛ የማደግ የመበልጸግ ከፍ የማለት ተስፋ ያለን ህዝቦች ስለሆነን ማለት ነው እና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 የሚያዩን የነገሰ ይበለን፣ ቼርስ።